ሰላም፣ ጤና ይስጥልኝ ውድ የአራተኛ ክፍል ተማሪዎች። ወደዚህ ይዘትን መለካት እና ይዘት መለኪያ ምድቦች ከመግባታችን በፊት ገጽ 150 ላይ የሚገኝ መልመጃ አለ። መልመጃው እንዲህ ይላል፣ እሱን ጥያቄ ሰርተን በሚቀጥለው ክፍል ወደዚህኛው ክፍል እንገባለን ማለት ነው። ይህ ጥያቄ ምንድን ነው የሚለው፣ እንደምትመለከቱት የመጀመሪያው ጥያቄ የሚከተሉትን አሱ ይላል። አንድ ቀበሌ 36 ኩንታል ይላል እዚህ ጋ ማለት ነው እንግዲህ አንድ ቀበሌ 36 ኩንታል 36 አንድ ቀበሌ 36 ኩንታል ስኳር ላይ 450 ኪሎ ግራም በጎርፍ አደጋ ለተፈናቀሉ ወገኖች ቢሰጥ ስንት ኪሎ ግራም ስኳር ይቀራል? ነው። አሁን የመጀመሪያው ስራ የሚሆነው 36 ኩንታል የሚለውን ወደ በኪሎግራም እንዲገለጽ እናደርገዋለን ማለት ነው። አንድ ኩንታል መቶ ኪሎግራም ነው። አንድ ኩንታል መቶ ኪሎግራም ከሆነ 36ን በመቶ እናበዛዋለን ማለት ነው 3ሺ 3600 ኪሎግራም ይሆናል። ስለዚህ 950 በጎርፍ አደጋ ለተጎዱ ተሰጠ ካለ ሲቀነስ 950 ስንቀንስ የምናገኝ የሚቀረን 2650 ኪሎ ግራም ይቀራል ማለት ነው። ስንት ኪሎ ግራም ይቀራል ነበር ያለን ይሄ 2650 ኪሎ ግራም ይቀራል እንላለን። ለላይ የ43 የ43 ኪሎ ግራም እና የ460 ግራም ድምር ስንት ግራም ይሆናል ይላል እና 43 ኪሎ ግራምን በመጀመሪያ ወደ ግራም ስንቀይረው አንድ ኪሎ ግራም 1000 ግራም በመሆኑ ምክንያት 43ን በ1000 ስናበዛው 43000 ግራም እናገኛለን እና የ460 ግራም ድምር ነው የሚለን። ስለዚህ 460 እዚህ ጋር ቀንሼ ያስቀመጥኩት ቀንሼ ነው እዚህ ጋር ያስቀመጥኩት ልዩነቱ ምን ያክል ነው በሚል ተረድቼው ነበር። አሁን መደመር ነው በቃ አጠቃላይ ስንት ነው አይደለ የሚለው? 43000 43000 ሲደምር 460 ሲምፕሊ 460 እንደምራለን። ስለዚህ የምናገኘው ውጤት 43460 ይሆናል ማለት ነው። ይህንን ይሄንን እንሰርዘውና 43460 የሚል መልስ እናስቀምጣለን። 43460 ግራም በአጠቃላይ ማለት ነው። እሺ ሁለተኛው ጥያቄ ላይ ስንገባ የአንድ አንድ ቡና ነጋዴ የነበረው 9000 ኪሎ ግራም ቡና አለው። ቡና ውስጥ 72 ኩንታል ቡና ለአነስተኛ ሱቆች ቢያከፋፍል የቀረው ቡና ምን ያክል እንደሆነ እንድንናገር ነው። አሁን 9000 ኪሎ ግራም ነው፣ እዚህ ደግሞ 72 ኩንታል ነው። ለመደመርና ለመቀነስ እንግዲህ ወደ አንድ አይነት ዩኒት ወይም መስፈሪያ መቀየር ስላለብን፣ እሺ 72 ኩንታልን እሱ ደግሞ እንደገና በምንድን ነው እንድንገልጽ የተጠየቅነው በኪሎ ግራም ስለሆነ ስለዚህ 72 ኩንታልን ወደ ኪሎ ግራም ስንቀይረው በመቶ በማብዛት ነው 7200 ኪሎ ግራም ይሆናል ማለት ነው። አሁን ከዛ ከ9000 ላይ ስንቀን ሰው 1800 ኪሎ ግራም የሚቀረው ይሆናል። 9000 ኪሎ ግራም አለን 72 ኩንታል የሚለውን ወደ ኪሎ ግራም ስንቀይረው 7200 ኪሎ ግራም ሆነ። ስለዚህ ከ9000 ላይ 7200 ስንቀንስ 1800 የቀረ ይሆናል እንላለን። ወደሚቀጥለው ስንሄድ ወደ ሶስተኛው ጥያቄ የበለስ ስኳር ፋብሪካ ለሶስት ቀበሌ ነዋሪዎች ከሚደርሳቸው 800 ኩንታል ውስጥ ለቀበሌ 1 1500 ኪሎ ግራም ለቀበሌ ኪሎ ግራም ለቀበሌ 3400 ኪሎ ግራም ቢሰጥ፣ ሀ ጥያቄ ሀ ፋብሪካው በጠቅላላው ስንት ኪሎ ግራም ስኳር አከፋፈለ ነው። የመጀመሪያ ስራችን የሚሆነው እንግዲህ ይሄንን ኩንታል ወደ ኪሎ ግራም መቀየር ይኖርብናል። በመቶና በዛ 80 የሚለውን በመቶ ስናበዛው ስንት ይሆናል ማለት ነው? 8000 ኪሎ ግራም ሆነ። በቃ ይሄን እናስቀምጥና ይሄ ለለ ነው የሚጠቅመን ለአሁኑ ጥያቄ ምንም አይጠቅመንም። በጠቅላላው ስንት ለፋብሪካው በጠቅላላው ስንት ኪሎ ግራም ስኳር አከፋፈለ ለሚለው ይሄንን ይሄንን ይሄንን ስንደምር የምናገኘው 7330 7330 በጠቅላላው አከፋፈለ። ለላይ ሳይከፋፈል የቀረው ስንት ነው? አሁን ነው እቺን። ስለዚህ እቺ 8000 ይሆናለች አይደለ? የሰጠው ደግሞ 7330 አይደለ? የሚቀረን ለማግኘት መቀነስ ይሆናል 670 ኪሎግራም ይሆናል። እሺ ወደ መጨረሻው ወደ አራተኛው ጥያቄ ስንሄድ አንድ የቃጫኝ አውሮፕላን ወይንም ካርጎ ይባላል ከጎንደር 300 ኩንታል ሰሊጥ ጭኖ አዲስ አበባ ላይ 100 ኩንታሉን ካራገፈ በኋላ ቀሪውን ወደ ዱባይ ይዞ ሄደ። 200ውን ወደ ዱባይ ይዞ ሄደ ማለት ነው። ሀ ጥያቄ ምንድን ነው የሚለው ዱባይ የተራገፈው ሰሊጥ በኪሎ ግራም ስንት ነው ነው በመጀመሪያ በኩንታል ሁለት መቶውን ነው ይዞ ሄደው መቶውን አዲስ አበባ አራገፈ አይደለ? ሁለት መቶ ኩንታል ይዞ ሄደ። እስ ነገር ግን እሱ በኪሎ ግራም እየጠየቀን ስለሆነ አንድ ሃያ ሺህ ምን ኪሎ ግራም ወደ ዱባይ ይዞ ሄዳል ማለት ነው። ሃያ ሺህ እሺ አዲስ አበባ የቀረው ስንት ነው? አዲስ አበባ የቀረው በኩንታል መቶ ኩንታል ነው። መቶ ኩንታል ነው ይሄ እሱ ግን የጠየቀን ጠየቀን በኪሎግራም ስለሆነ አንድ አንድ ኩንታል መቶ ኪሎ ኪሎግራም ነው በመቶ ስናበዛው፣ ስለዚህ በመቶ ስናበዛው መቶን በመቶ ስናበዛው መቶ ማለት ሁለት ዜሮ ስንጨምርበት ማለት ነው አስር ሺህ ኪሎግራም ይሆናል ማለት ነው አስር ሺህ ኪሎግራም ይሆናል። ውድ ተማሪዎች ይዘትን መለካት እና የይዘት መለኪያ መስፈሪያ ምን እንደሆኑ እና እንዴት እንደሚለካ በሚቀጥለው ክፍል እመጣለሁ።